ክሊዮፓትር እና ዩልዮስ ቄሳርን በጣም ከመዋደዳቸው የተነሳ አንዳንድ ጊዜ የተሳሳቁ ሲሳሰሙ ደግሞ አንዳንድ ጊዜ ወደ ማታም ሲሆን ቄሳር ወደ መኝታ ቤቷ ሄዶ ተገናኛት። ዳሩ ግን እንደ ክሌዎፓትራ ያለ ፍጡር በአገኘው በቃ ማለት አይችልምና ተላቅሰው ተሳስመው ቆም ሲያደርጉ እርሷም ወዲያው እንደገና ደግሞ ቄሳር ተጋብታ ዓለምን ለመግዛት አዲስ ሀሳብ ወጠነች። ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ? በዛሬው ቪዲዮ ዓለምን ጉድ ያሰኘች ከገራገር እስከ ጨካኝ በፍቅር ሰንሰለት ያሰረችውን እንዲሁም በመልኳ ውበት ግብር ያስከፈለች ዓለምን በሙሉ የመግዛት ራዕይን የሰነቀች ብዙ ፀሐፍት ብዙ የደረሱላት የክሊዮፓትራን ታሪክ እንዳሰሳለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የምንለቃቸው ቪዲዮ ቶሎ ቶሎ እንዲደርሶ የደውል ምልክቱን በመጫን የቴሌግራምና የቲክቶክ አካውንታችንን ፎሎ በማድረግ ቤተሰብ ይሁኑ። ወደ ታሪኩ ክሌዎፓትር ስድስተኛ እንደዚያ ዘመን ልማድ ወንድምና እህቲቱ ባልና ሚስቶች ሆነው አብረው እንዲገዙ ተደረገ። ይህ ሁለቱ የሚገዙበት ዘመን ከክርስቶስ ልደት በፊት ከ52 ጀምሮ እስከ 30 ዓመት ያለው ጊዜ ነው። ከቀድሞዎቹ በጥሊሞሶች ወይም ፕቶሎሚስ ጀምሮ ተነስተው መንግሥታቸውን ከማደራጀት ላይ የሚገኙት ሮማውያን አሁን በቴሌዮሚስ 14ኛ እና በክሌዎፓትር ስድስተኛ ጊዜ ግብፅ ሊወስዱ መምጣታቸውን እንመልከት። ክሌዎፓትር ስድስተኛ ዘርዋ ከእነዚሁ ከግሪኮቹ ከነፕቶሎሚስ የመጣ ነው። ክሌዎፓትር አንደኛ የፕቶሎሚስ ኤጲፋን ሚስት ነበረች። እንደዚሁም እስከ አምስተኛ የሆኑት ለቀሩት ሚስትም ሞግዚትም እሳትም እየሆኑ ሲያስተዳድሩ ኖረዋል። አሁን ስድስተኛዋ ክሌዎፓትራ ላይ ደርሷል። እርሷም በመልኳ ውበትና በሥራዋ እስከ ዛሬ በዓለም የተደነቀች ሆናለች። ፓስካል የሚባለው የፈረንሳይ ሊቅ ፓንሴም የሚባለው መጽሐፉ የክሊዮፓትራ ፍንጫ አጭር ቢሆን ኖሮ የዓለም ፊት በመላው ይለወጥ ነበር ሲል እግረ መንገዱን አንስቷታል። በተረፈ በስራዋና የሕይወት ታሪክ በቲያትር በግጥም በብዙ አኳኋን ብዙ ጸሐፊዎች ጽፈውላታል። እርሷም የዮሐንስ መደብር ግዕዘኛ መጽሐፉ አክሊዮጳጥራ ድርሳነ ሚካኤል ደግሞ አክሊዮጳጥራ ወለተ ክሌዎፓትር በጥሊሞስ 13ተኛ የተባለው አባቷ በሞተ ጊዜ በአባቷ ኑዛዜና በምክር ቤቱ ፈቃድ ታናሽ ወንድሞና ወዲያው ባሏ ከሆነው ከበጥሊሞስ 14ተኛ ጋር ሆና በአንድነት ለመግዛት በግብፅ ዙፋን ተቀመጠች። ዳሩ ግን በተፈጥሮ ያላት የትጋትና የኩራት ባህሪ ዙፋንን ከወንድሟ ጋር በሱታፌ ለመያዝ አላስቻላትምና ወዲያውም በሁለቱ መካከል ጦርነትና ክርክር ተነስቶ ዲያ ውጊያ ተጀመረ። ዋናዎቹ የጦር አለቆች በክሊዮፓትራ ውስጥ ያለውን የኃይለኝነት መንፈስ አውቀው ብቻዋን የገዛች እንደሆነ አታስቀምጠንም በማለት እሷን ትተው ሰነፍና ገራገር ከሆነው ከወጣቱ ወንድሟ ጋር ሆነው ይወጉት ጀመር። ከግብፅም ሸሽታ ወደ ምስራቅ ሄደች። ነገር ግን በዚሁ ዘመን ሮማውያን ዓለምን ለማስገበር ያለበት ሲዘምቱ እንደዚሁ ፓምፔ ከሞተ በኋላ ስመጥሩ የሮማውያን የጦር አለቃ ዮልዮስ ቄሳር ንጽም በጦርነት አስገብሮ ወዲያው እንደ በላይ ገዢ ሆኖ ያስተዳድር ነበር። የእሷን ባለ ጋራ እሱ ጥግ ሆኖ የግብፅን ዙፋን ይዞ በስምምነት መግዛት እንደጀመረ ክሌዮፓትር ሸሽታ ከሄደችበት ስፍራ በስውር መታ የዮልዮስ ቄሳር ጋር ተገናኘች። ዓለምን ድል የመታው ዮልዮስ ቄሳርም ባያት ጊዜ እንደ ማር በሚጣፍጥ ንግግሯና ጽጌረዳ በመሰለው በመልኳ ውበት ድል ሆነ። ወዲያውም የፍቅር ግንኙነት አድርገው ካደሩ በኋላ ማግስቱ ጠዋት ወንድሟ በትሊሞስ 14ተኛ ሹማምንቱን አስከትሎ ለቄሳር የሚሰጠውን የተለመደውን ገጸ በረከት ይዞ በመጣ ጊዜ ቄሳርና ባለጋራው ክሌዎፓትር ጎን ለጎን ተቀምጦ አገኛቸው። ወዲያውም ለእርሱ አንድ ወንበር መቶ ከተቀመጠ በኋላ ይቺ ጎን የተቀመጠችው ክሊዮፓትር ለባለ ጋራ ለፓምፔ መርከብ ጀልባ እየላከች ስታስወጋ ከረመችናትና ተጠንቀቅ ብሎ በቄሳር ቢመክረው ቄሳር ክሊዮፓትራን ከልብ ወዷታልና የእርሷን ነገር ግድ አላለውም እኔ ያስብበታለሁ ብሎ መልስ ከሰጠው በኋላ እንኳን በእሷ ላይ ክፉ ሊሰራ ባለፈው ጥፋቷ ጥያቄ እንኳን አላቀረበባትም። እንዲያውም እነሱ ተሰናብተው ከወጡ በኋላ በእነሱ ላይ ወደፊት የሚያደርግባቸውን ከእርሷ ጋር እንዲመካከር ፍቅር ገመድ ይዛ ትጎትተው ጀመር። ክሌዎፓትር ና ዮልዮስ ቂሳርን በጣም ከመዋደዳቸው የተነሳ አንዳንድ ጊዜ የተሳሳቁ ሲሳሰሙ ደግሞ አንዳንድ ጊዜ ቆሞ አንገት ለአንገት ተያይዘው ይላቀሱ ነበር። ይሁን እንጂ ቄሳር አይኖች የሚወርዱ እንባዎች ከፍቅር ስሜት የመነጩ መሆናቸው የተረጋገጠ ሲሆን የእርሷ ለቅሶ ግን የኦሊዮስ ቄሳር የዙፋን ባላንጣ የሆነውን ወንድሟን እንዲገድላትና ዙፋኗን ብቻዋን ለመያዝ ቄሳርን መሳሪያ በማድረግ የማታሊያ እንባ ጭምር እንጂ ከልብ የመነጨ የፍቅርም ባልነበራትም። ተላቅሰው ተሳስመው ቆም ሲያደርጉ እርሷም ወዲያው እንግዲህ የዙፋኔና የወንድሜን ነገር እንዴት ነው የምታደርግልኝ? ብላ በፍቅሩ መካከል ጣልቃ እየገባች ፍሬ ጉዳዩን ታቀርብለት ነበር። በእውነትም ያቀደችው ሐሳብ እንዲከናወልላት በየጊዜው ባደረገችው ተንኮል ቄሳርና ወንድሟ ፕሊሞስ በቶሎ ጦርነት ተጋጠሙና ወንድሟ ከጦር አለቆቹ ጋር ሞተ። እርሷም በሙሉ የግብፅ ንግሥት ተብላ በዙፋን ተቀመጠች። ሀሳባ በመከናወኑም በጣም ደስ አላት። ዳሩ ግን እንደ ክሊዮፓትራ ያለ ፍጡር በአገኘው በቃኝ ማለት አይችልምና የግብፅን ዙፋን ለብቻዋ ከያዘች በኋላ እንደገና ደግሞ ከቄሳር ተጋብታ ዓለምን ለመግዘት አዲስ ሀሳብ ወጠነች። በዚህ ምክንያት ዩሊዮስ ቄሳርን የሮማ ዲክታተር መባሉ ቀርቶ ንጉስ ወይም ንጉሰ ነገሥት እንዲባል ጠዋትና ማታ ተወተውተው ጀመር ይልቁንም እዚህ ሰሞን ከቄሳር ስለጸነሰች ይህንኑን በነገረችው ጊዜ ግንኙነታቸው እየጠበቀ ሄደ። በወለደችም ጊዜ ሕፃኑ ከእርሱ ስም የተያያዘ እንዲሆን ብላ ቄሳርዮን ብላ ሰየመችው። ዮልዮስ ቄሳርም እዚህ ሁሉ ክብርና ገናናነቱ ወንድ ልጅ አልነበረውምና እና ወንድ ልጅ በማግኘቱ በጣም ደስ አለው። በሮማ ግን ቄሳር አገሩ ሮማ አንትቶ በግብፃዊቷ ፍቅር ተነድፎ ተቀመጠ የሚሉ የሐሜት ወሬ መብዛቱን ሰምቶ ነበርና፣ ጥቂት ቀን ልሄድ፣ አትሄድ፣ ልሄድ፣ ጥለህኝ አትሄድም ሲባባሉ ሰንብተው መጨረሻ የመንግስት ነገር ስለሆነበት ከእርሷ በግድ ተሰናብቶ ከነበረበት ግብፅ ዋና ከተማ ከእስክንድርያ ወደ ሮማ ሄደ። እንደዚሁም ከጥቂት ጊዜ በኋላ ክሌዎፓትር ሕፃኑን ይዛ ወደ ሮማ ሄዳ ተቀመጠች። ወደ ማታም ሲሆን ቄሳር ወደ መኝታ ቤቷ ሄዶ ተገናኛት። ሕፃኑንም ለማየት በጣም ናፍቆ ነበርና የት አለ ብሎ ጠየቃት። እሷም ሁለቱን አሳዳጊዎች አምጡት ብላ ስላዘዘች አሳዳጊው ሴቶች ሕፃኑን ካለበት ክፍል ቄሳርና ክሊዮፓትራ ወዳሉበት አዳራሽ ወስደው አገናኙት። ቄሳርም ሕፃኑን በቶሎ ተቀበለና ሳመው። ከዚያን አንድ ጊዜ ስጋጃ ላይ እያስቀመጠ አንድ ጊዜ ብድግ አድርጎ እየተመለከተ በእርግጥ ልጄ ነው ብሎ ደስ አለው። በደረቱም ታቅፎ እየተንጎራደደ ብዙ ሳት ሲጫወት ከመሸ በኋላ ክሌዎፓትር እንግዲህ ሰዓቱ አለፈ፣ ባለሚስትም ነህ እዚህ ስትቆይ አማካሪዎቹና መኳንንቶቹ ያሙሃል ብላ ስማ ወደ ቤተ መንግስቱ እንዲሄድ አሰናበተችው። ከዚያም በኋላ ተመልሳ አልጋዋ ላይ ሄዳ ተኛች። ዳሩ ግን እንቅልፍ እንዲወስዳት ብትፈልግም ሕፃኑና አሳዳጊዎቹ ባሉበት ክፍል የተነሳው ክርክር አላስተኛ አላት። ወዲያውም ለመቆጣት ተነስታ ወደ መዝጊያው ሄደች። ከቆጣዬ በፊት እስቲ ክርክሩ ልስማ ብላ ጆሮዋን መዝጊያው ላይ ለጠፈች። በዚያን ጊዜ አንደኛው አሳዳጊ ለሁለተኛዋ ቅድም ቄሳርን እንደህን አድርጌ ከጥፍር እስከ ራሱ ተመለከቱት። በፍጹም ይህ ልጅ አባቱን ቄሳርን አይመስልም፣ ይልቅስ ምኑም ምኑም አፖሎዶሮስን ይመስላል ስትል አድማጯ እውነትሽን ነው ብላ ስትመልስ ክሊዮፓትራ ሰማች። ከዚያም ምንም ሳትናገር ደንግጣ ተመለሰችና በአልጋዋ ላይ ተኝታ ሌሊቱን ሁሉ እንግዲህ እኔ ከቄሳር ጋር ነግሼ እኖራለሁ፣ ልጄም ከቄሳር በኋላ ነግሶ ዓለምን ይገዛል ብዬ ስጣጣር እነዚህ ሴቶች ከሌላ ነው የተወለደው እያሉ ሲያወሩ ሀሳቤ ሊሰናከል አይደለምን ብላ ስታወጣና ስተወዳደረች ወዲያውም፣ በዚያው ሳምንት አብሮ አደግ ጓደኞቼ የነበሩት እነዚያ ሁለት አሳዳጊዎች ባልጋቸው ላይ ብዙ ውለታ የዋለላት ያ የህፃኑ እውነተኛ አባት ተብሎ በሞግዚቶቹ የታማው ሰውዬ በአትክልት ውስጥ ሞተው ተገኙ። የሦስቱም ሞት ከኃይለኛዋ ከክሊዮፓትራ በተረወረ የመርዝ በትር መሆኑ ለግማሽ አያስቸግርም። ቢሆንም ልጁ እስከዛሬ ድረስ የቄሳር ነው እየተባለ እየመጽሐፉ ተጽፏል። ለግብፅም ገዥነት ፕቶሎሚዎስ 16ተኛ ቄሳሪዮን ተብሎ ተመድቧል። በፕቶሎሚስ ነገሥታት ዝርዝር መጨረሻ ላይ ይታያል። የሆነ ሆኖ ዮልዮስ ቄሳር ክሊዮፓትራ ጠዋትና ማታ እንደምትጎተጉተው፣ እሱ ራሱ የሮማ መንግስት ንጉሠ ነገሥት መባል እንደተመኘው ለዚሁ ለመንግስቱ የሚደግፉትን ሴረኞቹን እየመረጠ ከስልጣን ላይ እያደረገ ሪፐብሊክ ወዳድ የሆኑትንና የሚቃወሙትን ነገስታቱን ከስልጣን ሲያወርድ፣ የእርሱም ማነጋገር እንግዳና አቀባበሉ አለባበሱ እንደ ነገስታት ሲመስል መካከሉ ብሩቱስ እና ካሲዩስ የሚባሉ የሪፐብሊክ እንጂ የነገስታት ግዛት የማይወዱ አድማ አስነስተው ቄሳር ላይ በድንገት ወደ ምክር ቤት ሲሄድ ብሩቱስ በጩቤ ወቅቶ ገደለው። ዮልዮስ ቄሳርም እንደቆሰለ አንተ ልጅ ብሩቱስ ብሎ ወቀሰው። ወዲያውም አንገቱን ቀለስ አድርጎ ሞተ። ለጊዜው የክሊዮፓትራ ሀሳብ ሳይከናወን ቀረ። እሷም በቄሳር ላይ ደረሰውን ያልታሰበ አደጋ በሰማች ጊዜ ለጊዜው ማዘኗ መድንገጡ አልቀረም። ቢሆንም በልበ ሙሉነት ሮማ አለቃ ወደ ራሷ ከተማ ወደ እስክንድርያ ተመልሳ ዓለምን ለመግዛት የሚያስችላትን ሌላ አጋጣሚ ምክንያት ትጠባበቅ ጀመር። የጠበቀችው ምክንያት ሳይዘገይ በቶሎ ደረሰ። የዮልዮስ ቄሳር ከተገደለ በኋላ የሮማን ግዛት የምዕራቡን አውግስጦስ ቄሳር፣ የምስራቁን ማርክ አንቷን ተካፍለው ይገዙት ጀምር። አውግስጦስ ልማቹ ቄሳር የእቱ ልጅና ወራሽ ነው። አንቷን ግን ምንም የስጋ ዝምድና ከቄሳር ባይኖረውም የዮልዮስ ቄሳር ውስጥ የነበረበት ጊዜ ቄሳር ከሹመት ወደ ሹመት ከፍ እያደረገ ያሳደገው አለቃውና ጌታው ነበርና፣ አንቷን የቄሳር ገዳዮችን እያባረረ እስከ ሶሪያ ከተማ እስከ አንጾኪያ ደረሰ። በዚያም ሲዋጉ ዩሊዮስ ቄሳር ገዳይ ብሩቱስም ተዋግቶ ተስፋ በቆረጠ ጊዜ የራሱ ሰይፍ ላይ ወድቆ ሞተ። ከዚህም በኋላ ማርቆስ አንጦንዮስ በአንጾኪያ ሳለ ከክሊዮፓትራ ጋር ፍቅር ደብዳቤ መላላክ ጀመር። ክሊዮፓትራም ሰላዮቿን እስከ ሮማ ድረስ እየላከች ከሮማውያን ውስጥ በገንዘብ እየገዛች ከዮልዮስ ቄሳር በኋላ የሮማ ግዛት ዋና የሆነውን ስታሰልል ማርቆስ አንጦኒዎስ በሙሉ እንኳን ባይሆን በታላቁና ሀብት በተሞላበት በታና ሿ እስያ በአፍሪቃም በራሷ ግዛት ጭምር የበላይ ገዢ መሆኑን ሰምታለች። ስለዚህ የሚልክባት ሁሉ ደስ የሚያሰኝና

በሚቀጥለው ክፍል ሁለት ይቀጥላል። በታሪኩ ላይ ሀሳብ፣ አስተያየት ካላችሁ ኮሜንት አርጉልን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እናመሰግናለን።